በጣም እንደሚወዳት በጣም እንደሚያከብራት እና እንደሚያፈቅራት ልነግራት ነበረ ማለት ነው፣ ልነግራት ነበረ። ግን እስከዛሬ ለምን እንዳልነገራት አላቅም። ብቻ አስጠንቅቆ ነግሯታል ማለት ነው። ከዚህ ከአሁኑ በኋላ ከሰው ጋር እንዳትገናኝ፣ ሰውን እንዳታመኑ። በቃ እንደዛ አይነት ነገር ነው። ቅናት ቅናት ነው እና እንደዛ ነው ወዶቼ ዛሬ ክራይ ተኝተው በነበረ ጊዜ ህጻናት ክፍሉ ሄዳ ማለት ነውእና እሱን እንደዚህ ስነካኩ ስትነካካ እሱ ደግሞ በጣም ተደሰተ በቃ ውስጡ በጣም በቃ ቅቤ ነቅቤ ሆነ ማለት ነው በጣም ነው እየተደሰተው እና እቺ ልጅ ታዝንልኛለች ጥሩ ሰው ናት እያለ በቃ ተደሰተው እሷም እንደዛ ተደሰተች። የእናት የእናት አደራ አደረ አለብኝ ስለዚህ በግድ መብላት አለብ ምግብ ራሱ በግድ መብላት አለብ እያለች ነው። ለካ ፍቅር ውስጥ መተሳሰብ ካለ ትልቅ ቦታ አለ ማለት ነው እና ቤቲ እንደሆነች በጭቅጭቅ ነው ምግብ የምታበላው። የቤቲ ጭቅጭቅ ምሳ ነው በቃ ምግብ ሆኗል። ግን ደግሞ ጽናት በተቃራኒ ነው። ጽናት በጣም ነው የምታስብለት ለክራይ ማለት ነው። በጣም ታስብለታለች። ለምን አልበላክ፣ ለምን አልተኛ አልተኛ ብላ እየጠየቀች ነው ማለት ነው። እና የዛሬው ግን ደስ ላት ክራይ እንግዲህ ተቃርቧል ማለት ነው። ተቃርቧል በቃ። ግን ቤቲን እስከ መጨረሻ ቤተዋት ወደ ጽናት ይመለሳል። ጽናት እስከዛሬ ልብ ውስጥ ነው ያለችው። ግን አልወሰንም፣ አሁንም አልወሰንም። የሆነ ነገር ይቀሯል። ቤቴ እየተመላለሰች ነው። በቃኝ ከአሁኑ በኋላ አትምጪ ቤቴ ብትላት ብላትም እሷ ግን ትመጣለች በድፍረት ማለት ነው። መቼ እንደምታቆም አልታወቀም። ቤቴ በአሁኑ ጊዜ ብቻ በቃ ብቸኝነት እየተሰማት ነው በዛሬ ቀን ክራይ እና ምሩ አንድ ላይ ሲያወሩ ምሩ ነገረችው፣ ማለት ነው ቤቲ ከወንድ ጋራ እየሄደች ነው፣ እና ግን ለሌላ ዘመድም ሊሆን ይችላል ወደ ሌላ እንዳትወስደው ስት ብትልም ክራይ ግን ወዳው ደወለለት ማለት ነው። ግን እስከዛሬ አልወዳትም ብሏል። ግን ለምንድን ነው እንደዚህ ያናደደው? ተናደደ፣ በቃ በጣም ነው የተናደደው። እና ሁለት ልብ መሆኑም ጥሩ አይደለም፣ ግን መወሰን አለበት። ጽናት በመሃል እየተጎዳች ነው። ቤቲ ያው ሌላ ወንድ አላት ብዬ ነው ማስበው። ከሌላ ወንድ ጋር እየሄደች ነው፣ እና ደግሞ ዋሸችው። ስደውልለት የትነሽ ብሎ ስደውልለት፣ ወደ ቤት ነው፣ ቤት እያጸዳው ነበረ፣ ደግሞ ተኛው አለችው። እና ወንድ ደግሞ እውነት ካልተናገርሽ አይወድሽም ጭራሽም አያምንሽም ማለት ነው። እና ግን መጣች። ስትመጣ ጊዜ ብቻ ምን እንደመጣበት አላቅም። አገባሽ ያለው አላት። እሷም ደግሞ እውነት መስሏት በጣም ተደሰተች ማለት ነው። በጣም ተደሰተች። ግን በልቦ አይደለም ያለው ተሳስቶ ይሁን አላቅም። ብቻ ክራይ ባለፈው እኔ ቤቴን በጭራሽ ላገባት አልችልም፣ ምክንያቱም ቁጡ ናት። እንደገና ደግሞ በቃ ጨቅጨቅ ናት እና ለትዳር አትሆነኝም ብሎ ተናግሮ ነበረና በዛሬ ቃኑ ግን ምሩብ ነበረች። እንደገና ደግሞ ነሆምም ነበረ እና ቁጭ ባሉበት ሰው እኔ በቃ አገባሽ አለው። የጋብቻ ጥያቄሽን ተቀብያ ተቀብዬሻ አለው ስላት ጊዜ እሷን በጣም ተደሰተች። እና ምን አደረገችው? በቃ ደስ አላት ማለት ነው። ደስ አላት ቤቲ እና ያ ጊዜ ደግሞ እንዳጋጣሚ መጣች ማለት ነው። ጽናት ስትመጣ ይሄ ነገር ሰማች። ጽናትም በጣም ለምን እንደዚህ እየሆንኩኝ እኔ በቃ ለምን እንድነው እዚህ ውስጥ የገባው ለምንድነው የሰው ሕይወት ውስጥ እየገባ ያለው? እያለች ራሷን ወቀሰች። በዚህ ምክንያት ታመመች ማለት ነው። ታመመች ተኛች። ግን ደግሞ ቤቲ ያ ጊዜ ያ ቀን ቀጠሮ ነበራቸው ማለት ነው። ቀለበት ገዝታ መጣች። ይህም ውርደት ነው። እሺ ይህም አንድ ውርደት ነው። ቀለበት ገዝታ አግባኝ፣ ቀለበት አድርግልኝ። አረ ይሄ ከሴት አይጠበቅም። ያስጠላ ይሄ ባህላችንም አይደለም። ይምር ምን ነው ወንድ ወንድ እኮ አገር ላይ የሌለ ያስመሰለችው እና ቃለበት ገስታ መጣ። እሱ እሷ ስትመጣ ያው የሆነ ድግስ ተደግሷል ብላ ስትመጣ፣ ጽናትም ታማ ተኛች። ደግሞ ክራይም ታሙ ተኝቷል ማለት ነው። እና ስትመጣ በጣም ታናደደች። እንዴት እንደዚህ ተደርጋለ? ለእሷም ለጽናትም ተቆጣች ማለት ነው እና ብቻ በጣም ነው የተሰማት። ዛሬ ቤት የመጨረሻ ልቧ ተሰብሯል። ይሄ ነገር እኔ መቼም ባል ቢሆን አላደርኩም። ያ ቀን ግን እንዴት እንደዚህ እንዳልኩ አላቅም። አገባሽ አለው ያልኩት እኔ ሳላስብበት ነው እና ብሎ አሳፈራት ማለት ነው። እና ቀለበቷን እዛ ገባች ማለት ነው። ይገርማል ሴት ልጅ ቀለበት መገዛት ለምን አስፈለገ? እራሱ ወዶ ፈቅዶ ቀለበት ገዝቶ እኔንም አክብሮኝ ካልመጣ ምን አደርግለታል? ቀለበት እጅ ላይ ተደርጎ ምን አደርጋል? ቀለበት የውስጥ ሲሆን ነው። ልብ ላይ ቀለበት ካልተሳሰረ ምንም ዋጋ የለውም። ና ቤት ከሰረች የምር እና እሱ ያ እሱ ጽናት ላይ ነው ልቡ ያለህ እና ጽናት፣ ወደ አረብ ሀገር እንድትሄድም አይፈልግም። እንደገና ደግሞ ነሆም እና ጽናት አንድ ላይ ሳያቸው በጣም ይናደዳል፣ ይቃናል። እንደገና ቅናትን መከራት ማለት ነው። ጽናት ከአሁኑ በኋላ እኔ የሆነ ነገር እነግርሻለሁ፣ ማንም ሰው አትመኝ፣ ለማንም ሰው ልብሽን እንዳሰጪ እና ሰው እስከሚያገኝሽ ብቻ ነው። ካገኙሽ በኋላ መጠቀሚያ ያደርጉሻል። አንተ መጠቀሚያ ያደረከኝ ነው ብላ ስትጠይቀው አይደለም እኔ እንደዛ መስሎሽ ከታየሽ አንቺ እንደፈለግሽ እኔ ልመንሽ እኔ አንተን አላምንም ስትለው አንቺ እንደፈለግሽ ነው ያላት። ብቻ ያ ነገራት ማለት ነው እኮ ይሄ ግልጽ ነው። አንቺ ለኔ እና ለኔ ብቻ ነሽ። ሌላ ሰው ጋራ ማውራት ወይንም ደግሞ ልብሽ መስጠት አትችም። አረብ ሀገርም ደግሞ እንድትሄድ ፈቃደኛ አይደለም። እንደዛ እንደዛ ነው ውዶች። ነው ግን ብር ይወዳል ይመስላል። ውዶች እያመሰግናለሁ። እስኪ ላይክ አድርጉ። ዝናት ክፍል አስራ ሁለት ደስ ይላል። ክፍል አስራ ሶስት ደግሞ ጽናት እና ክራይ አንድ ላይ ሆኖ ሲመጡ ያሳየናል እላለሁ። የቤት ነገር እንኳን እያበቃ ነው።